አሊም ፋላሂ ወጣ የለም። አሊሙ ኢልሙ እንዳልሆነ ከስሯል፣ ሀብታሙ ከስሯል፣ መንግስታቶች ወርጧል። ድንግል ማርያም የተጠጋችን ሀጢአተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልአተ ጉባኤው ወስኗል። የጥቅምት 14 2018 ዓ.ም ውሎውን በተመለከተ አጀንዳ ተራ ቁጥር 7 የአርሲ ሀገረ ስብከት ካህናትና ምእመናን የቀረበውን አቤቱታ በተመለከተ በጠዋቱ የቅዱስ ሲኖዶስ መልአተ ጉባኤ ውይይት ተጀምሯል። በዚህም መሰረት ከሀገረ ስብከቱ የቀረበው አቤቱታ ሙሉ በሙሉ በቅዱስ ሲኖዶስ በንባብ ከተሰማ በኋላ ቅዱስ ሲኖዶስ በቀረበው አቤቱታ ላይ ውይይት አድርጎ በአቤቱታው ውስጥ የተጠቀሱ ጉዳዮች አስተዳደራዊ ብቻ ሳይሆኑ የሂሳብ ጉዳዮችም ስላሉባቸው እነዚህም ያው የማጣራት እና ጥናት የማድረግ ሁኔታን ስለሚፈልጉ የቅዱስ ሲኖዶስ ምልዓተ ጉባኤ ውሳኔ እንደሚያመለክተው በመንበረ ፓትሪያርክ ጠቅላይ ቤተ ክህነት ጽህፈት ቤት አጣሪ ልኡካን ወደ ሀገረ ስብከቱ ተልኮ በሀገረ ስብከቱ ተገቢ የሆኑ ጥናቶችን ካደረጉ በኋላ አጣሪ ልኡኩ በሚያቀርበው ውሳኔ ላይ ተመስርቶ ቋሚ ሲኖዶስ የመፍትሄ ውሳኔዎችን እንዲወስን፣ ይህንኑም መሰረት አድርጎ ችግሮቹ እንዲፈቱ በሚል የቅዱስ ሲኖዶስ ምልአተ ጉባኤ ወስኗል። በመቀጠል በአጀንዳ ቁጥር ስምንት በሸካ ዞን ካሁን በፊት ለምልአተ ጉባኤ በቀረበው መሰረት ምልአተ ጉባኤው በመንበረ ፓትርያርክ ጠቅላይ ቤተ ክህነት በኩል ለሀገረ ስብከቱ የሚያበቃ ሁኔታዎች እንዳሉ ተጠንቶ እንዲቀርብ መመሪያ በሰጠው መሰረት በዛሬው ዕለት የምልአተ ጉባኤው የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን መንበረ ፓትርያርክ ጠቅላይ ቤተ ክህነት ጽህፈት ቤት የጥናት ልዑካን ያቀረቡትን ጥናት ሙሉ ለሙሉ በመስማት ውሳኔ አስተላልፏል። በዚህ ውሳኔ መሰረትም የሸካ ዞን ሀገረ ስብከት ራሱን ችሎ እንዲቋቋም፣ ሀገረ ስብከቱንም ብፁዕ አቡነ ሕዝቅኤል በሊቀ ጳጳስነት እንዲ መሩት እንዲመሩት የቅዱስ ሲኖዶስ መልአተ ጉባኤ ወስኗል። ስለዚህ የሸካ ዞን ሀገረ ስብከት ራሱን ችሎ ተቋቁሞ በብፁዕ አቡነ ሕዝቅኤል እንዲመራ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ቅዱስ ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር ዘጠኝ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል ለሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር ከበሆኑ በመጋቢ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትሪያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልአተ ጉባኤው ተሰምቷል። ምልአተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች አሁን እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥመቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶችና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት የመመርመር ሁኔታን አጠናክሮ እንዲቀጥል ከምስጋና ጋር መመሪያ እንዲደርሰው ተወስኗል። በሶስተኛ ደረጃ መጽሐፉን አሳትመው ያሰራጩት ግለሰብ ወደ መንበረ ፓትሪያርክ ተጠርተው በቋሚ ሲኖዶስ ቀርበው እንዲህ አይነት ስራዎችን ለወደፊቱ እንዳይደግሙ ጥብቅ መመሪያ እንዲሰጣቸው ምላተ ጉባኤው ይህንንም ወስኗል። መጽሐፉ እንዲመረመር ያደረጉ የታላቁ ደብረ ሊባኖስ አንድነት ገዳም የአቡነ ተክለ ሃይማኖት አንድነት ገዳም መምህር የሆኑት መጋቢ መስጢር አባ ክንፈ ሚካኤልም ለዚህ ላደረጉት መልካም ስራ ምስጋና እንዲሰጣቸው የምስጋና ደብዳቤ እንዲሰጣቸው ምላተ ጉባኤው ወስኗል። በመጨረሻም ይህንን በተመለከተ ተመለከተ ምልአተ ጉባኤው የወሰነው በአሁኑ ጊዜ ያው በህትመትና በስርጭት ላይ የዋለው የመጽሐፉ ቅጂ ሙሉ በሙሉ እንዲታገድ፣ እንዳይሰራጭ፣ ለሽያጭም እንዳይቀርብ ለሁሉም አህጉረ ስብከት በሰርኩላር ደብዳቤ እንዲሰራጭ ምልአተ ጉባኤው ወስኗል። በዚህም መሰረት እንግዲህ ይሄ መጽሐፍ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያንን የማይወክል የተወገዘ መጽሐፍ መሆኑን ምልአተ ጉባኤው ወስኗል። በመቀጠል በአጀንዳ ቁጥር 10 በዛሬው እለት የታየው አራተኛው ጉዳይ በዩናይትድ ኪንግደም እና አየርላንድ ሀገረ ስብከት ስር የሚገኙ 18 አብያተ ክርስቲያናት ህብረት ተወካዮች ነን ያሉ ባቀረቡት ማመልከቻ መሰረት ጉዳዩ በውጭ በመንበራው ፓትርያርክ ጠቅላይ ቤተ ክህነት የውጭ ጉዳይ መምሪያ ተልእኮ ምጭ ጉዳይ መምሪያ መግለጫ አቅርቦበት በመግለጫውና እና በቀረበው ጥያቄ መሰረት ጉዳዩ በምልአተ ጉባኤ ታይቷል። ምልአተ ጉባኤውም የሀገረ ስብከቱ ሊቀ ጳጳስ በጉባኤው ላይ አሉ የሚባሉ ጥያቄዎችን ከጠየቁና ውይይት ከተደረገ በኋላ ውሳኔ አሳልፏል። በውሳኔውም መሰረት ብፁዕነታቸው ብፁዕ አቡነ ያዕቆብ የሀገረ ስብከቱ በሀገረ ስብከቱ ተገኝተው ቅዱስ ሲኖዶስ የሰጣቸውን አደራ የተሰጣቸውን ኃላፊነት በአግባቡ ተወጥተው አሉ የሚባሉ ችግሮችን ሙሉ በሙሉ ፈትተው በዚያው በሀገረ ስብከቱ በመገኘት ችግሮቹን ፈትተው አባታዊ አመራራቸውን በሚገባ ተወጥተው የአፈጻጸም ሪፖርት ለግንቦት ምልአተ ጉባኤ እንዲያቀርቡ ቅዱስ ሲኖዶስ ምልአተ ጉባኤ በዛሬ ሁለት ወስኗል። እነዚህ አራቱ በመቀጠል በአምስተኛ ደረጃ የታየው አጀንዳ ቁጥር 11 የሰሜን ካሊፎርኒያ ኔቫዳ እና አሪዞና ሀገረ ስብከት ያቀረበውን የመንፈሳዊ ኮሌጅ ይፈቀድልኝ ጥያቄ በተመለከተ ነው። በሀገረ ስብከቱ ጥያቄውን ካዘጋጃቸው ስርዓተ ትምህርቶች እና ሌሎች የምክረ ሀሳቦች ኮሌጁን ለመመስረት ያበቃኛል ያላቸውን ዝግጅቶች ለምልአተ ጉባኤው አቅርቧል። ምልአተ ጉባኤውም በጉዳዩ ላይ በጥልቀት በመወያየት ያለውን አስፈላጊነት ግምት ውስጥ በማስገባት የቀረበውንም ጥያቄ በማየት የመንፈሳዊ ኮሌጁንና የአብነት ትምህርት ማስመስከሪያ ለማቋቋም የቀረበው ጥያቄ እንዲፈቀድላቸው ሆኖ ሌሎቹ ጉዳዮች የሥርዓተ ትምህርቱን የተመለከቱ፣ የትምህርት ፖሊሲውን በሰው ኃይል ደረጃ ያለውን አቅም፣ ሌሎች የሚያስፈልጉ ጉዳዮች በመንበረ ፓትሪያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በትምህርትና ስልጠና መምሪያ ተገቢው ጥናት ተደርጎ ለመጨረሻ ውሳኔ ለግንቦት 2018 የቅዱስ ሲኖዶስ ምልአተ ጉባኤ እንዲቀርብ በማለት ምልአተ ጉባኤው ወስኗል። በስድስተኛ ደረጃ የታየው አጀንዳ አጀንዳ ቁጥር 1 12 ነው። ይሄም ከአጀንዳ ቁጥር 13 ጋር ተያያዥነት ያላቸው በመሆናቸው ሁለቱንም በተከታታይ ምልአተ ጉባኤው አይቷል። ጥያቄዎቹም የመጀመሪያው በ1አጀንዳ ቁጥር 12 ላይ የቀረበው ብፁዕ አቡነ መቃርዮስ የምዕራብ ካናዳ ሀገረ ስብከት ሊቀ ጳጳስ ያቀረቡትን ጥያቄ በተመለከተ ሲሆን በዚህም ቀደም ሲል እንደሚታወቀው በግንቦት 15 ቀን 2017 ዓ.ም ምልአተ ጉባኤው ቦታው ድረስ አጣሪ ተልኮ ጥናት ቡድን ተልኮ የጥናት ኮሚቴው የጥናት ልኡኩ ለምልአተ ጉባኤው ሰፊ የሆነ ገለጻ በማድረግ ባለፈው አመት ውሳኔ ወስኗል። ስለዚህ በዛሬ ለትም የተወሰነው የምልአተ ጉባኤ ውሳኔ ባለፈው አመት በተወሰነው መሰረት ሁለቱ አይጉረስ ስብከት አንዳቸው በአንዳቸው ጣልቃ ሳይገቡ በውሳኔው መሰረት አገልግሎታቸውን ሐዋርያዊ ተልኳቸውን እንዲፈጽሙ በማለት የቅዱስ ሲኖዶስ ምልዓተ ጉባኤ ወስኗል። በ13ኛ ደረጃ የቀረበው የብፁዕ አቡነ አብርሃም ያቀረቡት የኤድመንተንና አካባቢው ሀገረ ስብከት ሊቀ ጳጳስ ያቀረቡት ጥያቄ ነው። ይሄም ጥያቄ የሚያስተዳድሯቸው የሚመሯቸው አይጉረ ስብከት ሀገረ ስብከት ስያሜው ይስተካከልልኝ የሚል ስለሆነ በዚሁ ባቀረቡት መሰረት ብፁዕነታቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን መካከለኛ ካናዳን ኤድመንተንና አካባቢው ሀገረ ስብከት ተብሎ እንዲጠራ ወይም እንዲስተካከልልኝ በማለት ያቀረቡትን ጥያቄ ተቀብሎ የመካከለኛው ካናዳ ኤድመንተንና አካባቢው በሚል እንዲስተካከል በማለት መላተ ጉባኤ ወስኗል። በዛሬው ዕለት የታዩት ሰባት የሚሆኑ አጀንዳዎች እነዚህ ናቸው። በቀሪዎቹ አጀንዳዎች ላይ በቀጣይ ምልአተ ጉባኤው ውይይቱን የሚቀጥል ይሆናል። የቅዱስ ሲኖዶስ ምልአተ ጉባኤ ቀጥሎ በሚያደርጋቸው ስብሰባዎችና ለቤተ ክርስቲያናችን ይጠቅማሉ፣ ይበጃሉ ብሎ በሚወስናቸው ውሳኔዎች እግዚአብሔር አምላካችን የብፁዕ ቅዱስ አባታችን የብፁዓን አበው ሊቃነ ጳጳሳት በረከታቸው ከሁላችን ጋር ይሁን እያል የዛሬውን መግለጫ በዚሁ እናጠናቀቃለን። አመሰግናለሁ። ውሃብያ ጋር ቁሞ ባለስልጣን፣ ውሃብያ ጋር ቁሞ ሀብታም፣ ሀብያ ጋር ቁሞ አሊም፣ ፈላሕ ይወጣ የለም። አሊሙ ኢልሙ እንዳልሆነ ከስሯል፣ ሀብታሙ ከስሯል፣ መንግስታቶች ወድቀዋል። ይህን አላምንም ካለ እነ ሙሐመድ ሙርሲን ይጠይቃችሁ። ይህን አላምን ካለ ሶሪያን ይጠይቃል። ይህን አላምን ካለ የመን ይጠይቅ። ይህን አላምን ካለ እነ አቡበክር ባግዳድ ጋር የነበሩ ሰዎች፣ እነ ኡሳማ ቢንላዲን ጋር የነበሩ የት ናቸው? ይሄን ይጠይቀውና እኛ ትናንትናም አለን፣ ዛሬም አለን፣ ነገም አለን። አይደለም ጀሰዳችንም ማሰር ቀርቶ ብትገሉ፣ አስክሬናችን ጀናዛችን ዳዋ ያደርጋል፣ ይናገራል። በዙልም ነው የተገደሉት፣ ትውልድም ትጠብቃለህ ብሎ መልእክት ያስተላልፋል እንጂ እስላምን ለሰከንድም ለደቂቃ የሚያህል አታቆሙትም። ሱፊያ ያብባል፣ ይነክሳል። ሀምሌ ዐሥራ አንድ ላይ በተሰራው በአላህ ቁድራ መሻይኾቻችን ነቅተው ዑለማዎቻችን ነቅተው፣ ቅድም እንዳልኩህ ለዚህ ድራማ ምንም አድማቂ አንሆንም እንደፈለክ አድርገው ብሎ በማለታቸው ህብረተሰቡም አውቋል። ስለዚህ አሁን የለየለት የለየለት ውሃቢያ ብቻ የመውረር ጉዳይ እስከሆነ ድረስ፣ ይህ ደግሞ ኻሊቀ ሰማዋት ወል አርዱም እንዳየው መሻይኾቻችን ዱዐ እንዲያደርጉ እንኳ ሚያለ ሰው እስካሁን እንዲያለ የሚከፋው እንዲከፋ የተደረገው ድራማው ስለተጋለጠ ብቻ ነው። ዋርካውን ሲያነሱ ቅድም እንዲያልኩ ምን ነበር እዛ ውስጥ ተጠቅጥቆ የነበረው ምን ነበር በዛ በጨለማ ዛ ጥላ ውስጥ ገብቶ የነበረው የሚለው ኮይ እስልምና ሙፍቲን ገለል አድርጎ ተቋማለኝ የሚል የሚል መሪዎቹን አውርዶ ወሩዶ እንዲህ አይነት ስለዚህ እባካችሁ የኢትዮጵያን ሙስሊም 40 50 ሚሊዮንም ሚሊየንም በጣም አንዳንድ ሚዲያዎችም አሉ፣ በጣም ንቀት የሚያሳዩ ይገባናል። አትናቁት ሙስሊሙን ህብረተሰብ እባካችሁ ድንግል ማርያም የተጠጋችን ኃጢያተኛ ነፍስ እንኳን ብትሆን ሰይጣን ሊወስዳት አይችልም። በፍጹም አምኜ የምነግራችሁ ከድንግል ማርያም የተለየች ነፍስ አትድንም። እንዲህ አይነት ትምህርት፣ እንዲህ አይነት እግዚአብሔርን ለመካድ ሰዎችን የሚያበረታታ ዛሬ በዚህ ቪዲዮ የዚህን የሐሰት አባቷንና እንዲሁም ደግሞ የድንግል ማርያም ጠላት የሆነን ሰውዬ ምን ያህል ነገራት እንደሚያጣምም አሳያችኋለሁ። ግን ቪዲዮ እንዳያስወርዱት እናንተ ላይክ በደንብ ሪፖስት ኮሜንት ላይም ደግሞ ማርያም ማርያም ማርያም ያላችሁ እንድትጽፉልኝ ደግሞ ጠይቃችኋለሁ። ኔታ ግሩም በዚህ ቪዲዮ ላይ ምንድን ነው ሙሉ ሀሳቡ ሊያስተላልፉ ፈልጎት የነበረውና የቪዲዮ ሙሉ ሀሳብ ምንድን ነው የሚለውን ደግሞ ራሳቸውን የኔታ ግሩምን ልጠይቅላችሁ። አንድ ቪዲዮ እዚህ ቲክቶክ ላይ በጣም የተዘዋወረ ነበረ። አንድ ሰው ክርስቶስን እንኳን ቢክድ ድንግል ማርያምን ከያዘ ግን ይድናል የሚል አይነት ሀሳብ ያለው ማለት ነው እና እንደው የሙሉ ሀሳብ አይደለም የተቆረጠ ቪዲዮ ነው። በዛ ቪዲዮ ላይ መተላለፍ የፈለገውን ሀሳብ እንደው ከራሶት ሰማዎት በስፋት በመላት ብንሰማው ብዬ ነው ዛሬ ያገኘሁትኝ። መጀመሪያ የትምህርቱ አላማ ሃይማኖቱን የካደ ባለጸጋ የነበረ ሰውዬ መጀመሪያ ሀብቱ አልቆበት ሀብቱ ሲያልቅበት በሰጠውበት ሀገር አልደይም ብሎ ወደ ሌላ ሀገር የተሰደደ አንድ ሰው ነበረ። ሲሄድ ሰይጣን መንገድ ላይ አገኘው። ስለ ታሪኩ ጠየቀው። እንደዚህ ያለው ባለ ሀብት ሰው ነበርኩ፣ አሁን ግን ሰው ወደ ማያውቀኝ ሀገር ሄጄ ለምኜ ለመክበር እፈልግ ያለው ቢያንስ የዕለት ጉርሴ ለምኜ እንዳገኝ ብሎ ሲለው፣ ሰይጣን ያንን ሰውዬ አንድ ጥያቄ ጠይቆታል። ወር ድንጋዩን ወርቅ አስመስሎ በእግዚአብሔር ይቅናህ ብሎ ነው የሸኘው። መጀመሪያ እግዚአብሔር ይቅናህ በል ብሎ ሲሸኘው፣ ከዛ ጥቂት እልፍ እንዳለ ሰይጣን ሰዎችን የሚያጠምድበት ወጥመድ ሐሳብ ከሐሳባቸው መረጃ በመሰብሰብ ስለነበረ ድንጋይ ወርቅ አስመስሎ፣ አንተ ሰው ግን ይህንን ወርቅ ብሰጥህ ወደ ሀገር ትመለሳለህ ይበቃሃል አለ። ትልቅ ድንጋይ ስለነበረ ወርቅ ያስመሰለው፣ ይሄስ እንኳን ለኔ ለልጅ ልጆቼ ይበቃል ብሎ መለሰለት። ከዛ እንደዛ ሲለው እንግዳ እንደዚህ አካልክ መላእክትን ስላሴን ጻድቃን ሰማይታትን አያማልዱም ብለህ ካድልኝ፣ ስላሴን አይፈርዱም ብለህ ካድልኝ አለው። ያ ሰውዬ በዚያ ምክንያት በገንዘቡ ምክንያት ክዷል። መቤታችንን ሰይጣን ረስቷት ነበር። ከዛም በኋላ ጥቂት እልፍ እንዳለ አንተ ሰው፣ አንተ ሰው ቆየኝ፣ አንድ የረሳውት ነገር አለ አሉ። ምንድን ነው እሱ አሉ። ሁልጊዜ የምትጻረረኝ ወላዲት አምላክ የምትባላለች እና እሷን ካድልኝ። እሷን ካድል ካድልኝ ሲለው ሰውየው አልክድም፣ ማንን ይዞ ምርኩዝ፣ እሷንማ በፍጹም ማልክድልህም ሲለው፣ እንግዳውስ እሷን ካልካድክ ብሎ ወርቅ ባስመሰለው ድንጋይ ሰውየውን ገሎታል። ከዚህ የተነሳ መላእክትን ስላሴን ጻድቃን ሰማይታትን ክዶ መንግስተ ሰማያት አይገባም። የሚለው ቪዲዮ ማብራሪያ የተሰጠው ለሰው ክዶ መንግስተ ሰማያት አይገባም፣ እመቤታችንን ያመነ ሰው ግን ይድናል ብያለሁ። ቢሞት እንኳን ይድናል፣ ቢሞት እንኳን ይድናል ማለት መላእክትን፣ ጻድቃን፣ ሰማያታትን ስላሴን አምኖ ማለት ክዶ መንግስተ ሰማያት መግባት አይቻልም። ቪዲዮ ራሱ ዛ ያስተማርኩት ትምህርት ቃል በቃል ማለት ነው እና ማንን ከዛ ማንም ማን አለች እነሱም ቢክድ እንኳን ያልካዳት እመቤታችን ነበር። ታንት ይቀርጩ መጽደቂያ ማለት ነው። እሷ ደግሞ ድርሻዋ እንደካደ ነፍሱን መንግስተ ሰማያት ገነት ማስገባት አይደለም ከልጇ ጋር አማልዳ የሞተው ሰውዬ እንዲድን፣ ከዛም በኋላ መላእክት ሲፈርዱ መላእክት ሳያማልዱ ጻድቃን ሳያማልዱ ቀርተው ስላሴ ሲፈርዱበት ቀጥታ እመቤታችን አልተካደችምና ቀርማ ይህን ሰውዬ ማርልኝ ነው ያለችው። ምርልሻለሁ ሲላት ከማርክልኝ አስነሳው ይዋልዳን ዳነኩ ከማርክሌ አስነሳዋለች። ተነሳ ነፍስ ከስጋው ተዋህዶ፣ ከዛም በኋላ ከተነሳ በኋላ ለምን ካድክ ብላ ጠየቀችው። ቢር በእኛላት ቢር ፈጣሪን አይክዱትም። ሁለተኛ እንዳይደግም ብላ ሀብት እንዳገኝ ወደ ሌላ ሀገር ሰዳዋለች። ይሁን በማይሌ ተጽጌ ድርሰታችን ላይ ያለ ታምረ ማርያም ላይ ያለ የተቀበሩበት ቦታ ሙስሊሙ ህዝብ ዘንድ መከፋፈልን የፈጠረ አሁንም ዑለማው መጅሊሱ ከቤተሰብ ጋር በመነጋገር ልባት ሊሰጠው የሚገባ ጉዳይ ነው። ይሄን ለባብስ ትውልድ ሲጠፋ ዝም ለናል። ላይ እንወዳለን እናከብራቸዋል። እሳቸው የምንፈልገው የሙስሊሙ መቃብሩ ውስጥ ተቀብረው ስንገባ አባታችን ዱዓ ማድረግን ነው እኛ ምንፈልግ። ይሄ መታረም ይኖርበታል።

ትላልቆች ከዚህ መታረናለን። ለሞተ ሰው ዱዓ ነው የሚደረገው። የኛን ዱዓ በጉጉት ነው የሚጠብቁት። የዱንያ ሥራቸው ተቋርጧል። ከእኛ ዱዓ ነው የሚያገኙት እነዚህ ሰዎች። የመጨረሻና አራተኛው እኛ ዝግጅት እናድርግ። ዑለማዎች ካለፉ፣ ትላላቅ ሰዎች ካለፉ ነገ